ሁለተኒ ወር የሥራ ሚኒባሶች ዋጋ ካለፉት ወራት ጋር ሲነጻጸር ቅናሽ አሳይቷል። ይህ ቅናሽ ከ150 ሺ እስከ 300 ሺ ብር ድረስ አሁናዊ የዋጋ መረጃቸውን ሙሉ ዝርዝር ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን ሁሉ፣ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ብዙዎቻችሁ የምትወዱትንና ብዙዎቻችሁ በጉጉት የምትጠብቁትን የስራ ሚኒባሶች ዋጋ አሁናዊ ሰኔ ላይ ምን ያክል እየተሸጠ ነው? በተለይ መግቢያ ላይ እንደገለጽኩላችሁ ከ150 ሺ ብር እስከ 300 ሺ ብር ድረስ የዋጋ ቅናሽ ተመልክተናል። እኛም እንግዲህ በባለፈው ፕሮግራማችን ላይ ከዲፎርዲ አይናማው ሻርክ አሁናዊ የዋጋ መረጃ ጀምረን ወደ ሃይሩፍ የሄርን ሲሆን በዛሬው እለት እንግዲህ ከሃይሩፍ ጀምረን አባዱላ ሚኒባስንና ዲፎርዲ አይናማው ሻርክና ዲፎርዲ ዶልፊንን ሙሉ የዋጋ ዝርዝራቸውን ልናደርሳችሁ ወራችንን ጠብቀን ተከስተናል። እንግዲህ ብዙዎቻችሁ የምትወዱትን ሃይሩፍ ባለ ሁለት በሩን አሁናዊ የዋጋ መረጃውን በማስቀደም የምጀምርላችሁ ይሆናል። እንግዲህ ሃይሮፍ በ2008 ሞዴል በተለይ ለመናኸሪያ እጅግ በጣም ተወዳጅና ተፈላጊ የሆነ ተሽከርካሪ ነው። ይህ ተሽከርካሪ ከዚህ በፊት የነበረበት የዋጋ መረጃም እስከ 4 ሚሊዮን 150 ሺህ ብር የነበረ ቢሆንም አሁን ላይ ባገኘሁት መረጃ በ2008 ሞዴል ከ4 ሚሊዮን 200 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል። ነገር ግን የ2020 ሞዴል 00 ሃይሮፍ ከዚህ በፊት ወደ እናንተ ያደረስኳችሁ መረጃ ላይ እስከ 6 ሚሊየን 400 ሽብር ለገበያ መቅረቡን መረጃ ባደርሳችሁም በዛሬ ዕለት ያገኘሁት መረጃ ግን ከዚህ ዋጋ እስከ 150 ሽብር ቅናሽ ተመልክቼ በ6 ሚሊየን 250 ሽብር ጀምሮ ከቦታ ቦታ ልዩነት ቢኖራቸውም ለገበያ መቅረቡን ተመልክተናል ሌላው የ2024 ሞዴል እጅግ በጣም ተወዳጅና ቱሪስቶች የሚፈልጉት ሃይሩፍ ተሽከርካሪ ነው። በዚህ ተሽከርካሪ ላይም እንግዲህ የዋጋ ቅናሽ ተመልክቻለሁ። ታዲያ ይህ ተሽከርካሪ ከዚህ በፊት የነበረበት ዋጋም እስከ 7 ሚሊዮን 600 ሺህ ብር የነበረ ቢሆንም አሁን ላይ ከቦታ ቦታ ልዩነት ቢኖረውም ከ7 ሚሊዮን 500 ሺህ ብር ጀምሮ ለገበያ መቅረቡን ተመልክተናል ማለት ነው። ሌላው አባዱላ ሚኒባስ ነው። በ በ2007 ሞዴል በአውቶማቲክ ትራንስሚሽን እና በማኑዋል ትራንስሚሽን ለገበያ ቀርበው ተመልክተናል። ታዲያ በማኑዋል ትራንስሚሽን በ2007 ሞዴል አሁን ላይ ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊየን 300 ሺ ብር ጀምሮ ለገበያ የቀረበ ሲሆን ነገር ግን አውቶማቲኩ ለቤት አገልግሎት የሚፈለገው የሚወደደው ከ3 ሚሊየን 500 ሺ ብር ጀምሮ እንደ ቦታው እንደ መሸጫ ልዩነት ይኖራቸዋል ማለት ነው። እነዚህ ተሽከርካሪዎችን መግዛት የምትፈልጉ ብዙዎቻችሁ እንግዲህ የስልክ ቁጥር አስቀምጥ ትሉኛላችሁ፣ ነገር ግን የስልክ ቁጥር እንድናስቀምጥ ስለማይፈልጉ ብቻ ነው። እንቁላል ፋብሪካ የተለያዩ የመሸጫ ቦታዎች ላይ መጥታችሁ መመልከትም መግዛትም ትችላላችሁ። ከዚህ በታችም የተለያዩ የመሸጫ ቦታዎች ላይ ዝቅ ያለ ዋጋም ልታገኙ ትችላላችሁ። በአማካይ ነው ዋጋውን ወደ እናንተ እንግዲህ ያቀረብንላችሁ ማለት ነው። ሌላው እጅግ በጣም ተወዳጅ የሆነው ዲፎርዲ አይናማው ሻርክ በ2011 ሞዴል ከቦታ ቦታ ልዩነት ቢኖራቸውም አሁን ላይ እንግዲህ ከዚህ በፊት እስከ 5 ሚሊዮን 800 ሺ ብር የደረሰ ዋጋ ቢኖረውም በአሁን ሰዓት የ300 ሺ አካባቢ ቅናሽ ተመልክቼ ከ5 ሚሊዮን 500 ሺ ብር ጀምሮ በ2011 ሞዴል በማኑዋል ትራንስሚሽን ለገበያ መቅረቡን ተመልክተናል። ነገር ግን ዲፎርዲ ዶልፊን በ2006 ሞዴል ከዚህ በፊት የነበረ ዋጋው እስከ 3 ሚሊዮን 500 ሺህ ብር ቢሆንም አሁን ላይ ያለበት የዋጋ መረጃም ከቦታ ቦታ ልዩነት ቢኖራቸውም ከ3 ሚሊዮን 400 ሺህ ብር ጀምሮ የመቶ ሺህ ብር ቅናሽ ተመልክቼ ሙሉ የዋጋ ዝርዝሩን ነው እንግዲህ ወደ እናንተ ዛሬ ይዤላችሁ የቀረብኩት። እንግዲህ ግንቦት አንድ ላይ ሙሉ የዋጋ ዝርዝሩን ወደ እናንተ ማድረሳችን ይታወሳል። የቅርብ ጊዜ ትውስታችን ነው። ታዲያ በዚህ በሰኔ ወር ላይ ከግንቦት ወር ያለው የዋጋ መረጃም ከ150ሺ ብር እስከ 300ሺ ብር ቅናሽ ተመልክቻለሁ። ይህ ሁኔታ የተፈጠረው በተለይ የኤሌክትሪክ ተሽከርካሪዎች ከአንድ ሚሊዮን ብር በላይ እየቀነሱ ስለሆነ ነው ይህ ቅናሽ የተገኘው። ነገር ግን በነዳጅ የሚሰሩ ተሽከርካሪዎች ሀገራችን ውስጥ እንዳይገቡ ከታገዱ ዓመታት አልፈዋል ማለት ነው። ሌላው እንግዲህ ፋይፌል ሚኒባስ ነው። ፋይፌል ሚኒባስ ብዙ ጊዜ እጅግ በጣም ተወዳጅና ተፈላጊ የሆነ ተሽከርካሪ መሆኑን ወደ እናንተ አድርሻለሁ። እነዚህ ተሽከርካሪዎች እንግዲህ በአዲስ ማለትም ታርጋ ያለጠፉ የመሸጫ ቦታ ላይ ላገኝ አልቻልኩም። ከዚህ በፊት አንድ ሁለት የመሸጫ ቦታ ላይ ነበር። አሁን ላይ ግን ምንም አይነት ፋይፌል ማግኘት አልቻልኩም። ምናልባት ፋይፌል ያላችሁ ይህን ቪዲዮ የምትመለከቱ በኮመንት ላይ አስቀምጡና ሌሎች እንዲገዙ አድርጉ። ነገር ግን የለጠፉ የ2004 ሞዴል ጥሩ ይዞታ ያላቸው የተለያዩ ፋይፌል ተሽከርካሪዎች አሉ። እኛም ጋር እንግዲህ የለጠፉ ፋይቭ ሄልዶችን ብዙ ጊዜ ወደ እናንተ ተመልካቾቻችን ስንሸጥ ቆይተናል። አሁን ላይ ለጊዜው ስላቆምነው ነው። እንጀምራለን በቅርቡ። ነገር ግን አሁን ላይ የለጠፉ እጅግ በጣም ጥሩ ይዞታ ያላቸው በ2004 ሞዴል እጅግ በርካታ ተሽከርካሪዎች የተለያዩ ደለላዎች ላይ ይገኛሉ ከ2 ሚሊዮን 250 ሽብር ጀምሮ እስከ 2 ሚሊዮን 500 ሽብር ለሽያጭ በርካታ የመሸጫ ቦታ ላይ ተመልክተናል። እኛም አካባቢ እንግዲህ እንቁላል ፋብሪካ መጥታችሁ መመልከት የምትችሉ ይሆናል እላለሁኝ። ሌሎች ተሽከርካሪዎችም የለጠፉ ሃይሮፋለ፣ D4D Dolphin፣ D4D አይናማው ሻርክም አሉ። እንግዲህ እንደየ አቅማችሁ እየመጣችሁ መመልከት የምትችሉ ይሆናል እላለሁ። ዛሬ ብዙዎቻችሁ የምትወዷቸውንና ብዙዎቻችሁ በጉጉት የምትጠብቋቸውን የስራ ሚኒባሶች ማለትም ሃይሩፍ የስራ ሚኒባስ አባዱላ በማኑዋል በአውቶማቲክ ትራንስሚሽን፣ እንዲሁም ዲፎርዲ ዶልፊን እና ዲፎርዲ አይናማው ሻርክ አሁናዊ የሰኔ ወር ሽያጭ መረጃቸውን ሙሉ የዋጋ ዝርዝር ወደ እናንተ አድርሰናል ማለት ነው። እንግዲህ የተለያዩ የመኪና መረጃዎችን ወደ እናንተ እያደረስን ነው። ሰብስክራይብ እያደረጋችሁ መቶ ሺ በዚህ በቅርቡ እንገባልን። ሰብስክራይብ አድርጉያል፣ ሐሳብ አስተያየታችሁን በኮመንት ስር አስቀምጡልን። የኤሌክትሪክ መኪናም እጅግ በጣም እየቀነሰ ስለሆነ ለመስራት እሞክራለሁኝ። እንግዲህ ከወራቶች በላይ ይሆናል ይመስለኛል የኤሌክትሪክ ተሽከርካሪን መረጃ ወደ እናንተ አርማሽ ተመልካቾቻችን ካለን ጊዜ አንጻር እንግዲህ ይህንን ይመስላል ለዛሬ ያቀረብኩላችሁ መረጃ ማለት ነው። ሌላ ሀሳብ አስተያየታችሁን የምትፈልጉት እንዲሰራላችሁ የኤፍኤስአር የጭነት መኪናን አልረሳሁም ብዙዎቻችሁ እየጠይቃችሁኝ ስለሆነ እንደሚገቡ እንግዲህ መረጃ ሰጥቻለሁኝ። እንደገቡ የምሰራላችሁ ይሆናል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላህ